ካንሰር ብዙውን ጊዜ ምንም የተለየ ምልክት የለውም። ሰዎች ለካንሰር ያላቸውን ተጋላጭነት መቀነስና ተገቢውን የካንሰር ምርመራ ማድረግ አለባቸው። በመጀመሪያው ደረጃ ላይ ካንሰር ሲደረስበት ህክምናው በተሻለ ሁኔታ ይሰራል። ዋና ዋና የሚባሉ የካንሰር ምልክቶች አሉ። ነገር ግን እነዚህ ምልክቶች አለባችሁ ማለት ካንሰር አለባችሁ ማለት አይደለም። ሌሎች በርካታ በሽታዎችም እነዚህ ምልክቶች ያስከትላሉና፣ ታዲያ ዋና ዋና የሚባሉ ካንሰርን የሚተኩሙ ምልክቶች የትኞቹ ናቸው የሚለውን አሁን በመከተል እንመልከት። ሰላም ጤና ይስጥልኝ፣ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እና ላይክ አያችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። አንደኛ፣ ያልታሰበ የክብደት መቀነስ። ድንገተኛና በፍጥነት ክብደት መቀነስ ወይም ደግሞ የምግብ ፍላጎት መቀነስ ካንሰርን በተለይም የኢሶፎገስ የሳንባ ወይም ደግሞ የጨጓራ ካንሰር ሊያመለክት ይችላል። በካንሰር ለተያዙ ሰዎች ክብደት መቀነስ የተለመደ ነው። ምንም እንኳን ጤናማ አመጋገብ የተመገባችሁ ቢሆንም አንዳንድ የካንሰር አይነቶች የሴሎችን አስፈላጊ ንጥረ ነገሮች ሊያሳቱ ይችላሉ። ክብደት ለመቀነስ ምንም ሙከራ ሳታደርጉ በጥቂት ቀናቶች ውስጥ ክብደታችሁ ከቀነሰ ሐኪም ማማከር ይጠበቅባችኋል። ሁለተኛ ተደጋጋሚ ትኩሳትና ሌሊት ሌሊት የሚኖር ላብ። ትኩሳት እንደ ጉንፋን ያሉ የተለመደ የኢንፌክሽን ወይም ደግሞ የህመም ምልክት ነው። ትኩሳት ብቻውን አሳሳቢ ላይሆን ይችላል። ነገር ግን ለብዙ ሳምንታት የሚቆይና በሌሊት ከሚከሰት ላብ ጋር አብሮ የሚከሰት ከሆነ፣ በህመም የማይገለጽ ከሆነና፣ በተደጋጋሚ ኢንፌክሽን የሚከሰት ከሆነ ሐኪም አማከርና ምርመራ ማድረግ ይጠበቅባቸዋል። ሶስተኛ እንግዳ የሆነና የማይገለጽ ህመም በማንኛውም የሰውነታችሁ ቦታ ላይ የሚከሰት ህመም ይህም ህመም በአደጋ ወይም ደግሞ በበሽታ ምክንያት የመጣ ካልሆነ ምርመራ ማድረግ ይጠበቅባቸዋል። ለምሳሌ በሆድ ውስጥ የሚከሰት ህመም፣ በብልት አካባቢ የሚሰማ ህመምና መክበድ የፕሮስቴት፣ የፊኛ፣ የወንድ የዘር ፍሬ ወይም ደግሞ የወንድ ብልት ካንሰር ምልክት ሊሆን ይችላል። በሴቶችም በወንዶችም በጡት ላይ የሚከሰት ያልተለመደ ህመም የጡት ካንሰር ምልክት ሊሆን ስለሚችል ምርመራ ማድረግ ያስፈልጋል። አራተኛ የማያቋርጥ ቃርና የምግብ አለመፈጨት። ከዚህ በፊት ቃር ወይም ደግሞ የምግብ አለመፈጨት ችግር ከሌለባችሁና በድንገት እነዚህ ምልክቶች ከተከሰተባችሁ እናም የማያቋርጥ ከሆነ ሐኪም ልታዩ ይገባል። ይህ የምግብ መፍጫ አካላቶችን ይመጣቃ እንደ ትልቁ አንጀትና የጨጓራ ካንሰር ያሉ የካንሰር በሽታዎች ምልክት ሊሆን ይችላል። አምስተኛ የሆድ መነፋት፣ የማያቋርጥ የሆድ ህመምና ማቅለሽለሽ፣ በሆድ ውስጥ ምቾት ማጣትና ህመም የሆድ መነፋትን ጨምሮ የሆድ ማበት ወይም ደግሞ ምግብ በምትመገቡበት ጊዜ ቶሎ የመትከብ ስሜት እንዲሁም ደግሞ ማቅለሽለሽ የሚያጋጥማችሁ ከሆነ ይህ እንደ ጉበትና የጣፊያ ካንሰር እንዲሁም በሴቶች ላይ ደግሞ የሚከሰተውን የማህፀን ካንሰር ሊያመለክት ይችላል። ስድስተኛ የማይድን የአፍ ቁስለት፣ በአፍ ወይም ደግሞ በጉሮሮ ውስጥ የሚከሰቱ የማይጠፉ ቁስለቶች ወይም በከንፈር ምላስ፣ ድድ ወይም ደግሞ በአፋች ውስጥ በየትኛውም ቦታ ላይ የሚፈጠሩ ነጫጭ ነገሮች በተለይ ትንባሁ የምትጠቀሙ ከሆነ ወይም በብዛት የምትጠጡ ከሆነ ምርመራ ማድረግ ይጠበቅባችኋል። እነዚህ ምልክቶች የአፍ ውስጥ ካንሰር ሊያመለክቱ ይችላሉ። በተለይ ከሁለት ሳምንታት በላይ የሚቆይ የአፍ ቁስለት እና መባጭ ካለ ችላ መባል የለበትም። ሰባተኛ የሽንት ስርዓትና የሰገራ ልምድ መቀየር የሆድ ድርቀትና ተቅማጥ ያለማቋረጥ ለብዙ ሳምንታት የሚከሰትባችሁ ከሆነና በተደጋጋሚ መሽናት ወይም ሽንት በሚሸኑበት ጊዜ የሚያማችሁ ከሆነ እንዲሁም በሰገራ አወጋገር ልምድ ላይ ለውጥ ካያችሁ ሐኪም ማማከር ይጠበቅባችኋል። እነዚህ ምልክቶች በአብዛኛው የአንጀት ቁስለት ምልክቶች ቢሆኑም የትልቁ አንጀት ካንሰር ወይም የጨጓራ ካንሰር ምልክት ሊሆኑ ይችላሉ። በሽንት ላይ የሚከሰቱ ለውጦች፣ ለምሳሌ ሽንት በሚሸኑበት ጊዜ ህመም፣ በተደጋጋሚ መሽናት እናም ማቃጠል፣ የሽንት ቱቦ ኢንፌክሽን፣ የፕሮቴስት ወይም የፊኛ ካንሰርን ሊያመለክት ይችላል። ስምንተኛ ደም የቀላቀለ ሽንትና ሰገራ። በሽንታችሁ ውስጥ ወይም ደግሞ በሰገራችሁ ውስጥ ደም ካያችሁ መትኮር ከተከሰተ ሐኪም ልታዩ ይገባል። ደም የቀላቀለ ሰገራ የአንጀት ቁስለት ወይም የምግብ መፈጨት ስርዓት አካላትን የሚያጠቃ ካንሰር ሊያመለክት ይችላል። ደም የቀላቀለ ሽንት የፕሮቴስት ወይም ደግሞ የፊኛ ካንሰሮችንም ሊያመለክት ይችላል። ዘጠነኛ በቆዳ ላይ የሚፈጠሩ እብጠቶች ወይም ደግሞ ለውጦች። እንደ ጉንፋን ያለ ኢንፌክሽን ከተከሰተባችሁ በሊምፍ ኖዶች እብጠት ምክንያት በአንገታችሁ ወይም ደግሞ በጉሮሯችሁ ስር እብጠቶች ልትመለከቱ ትችላላችሁ። ጉንፋኑ ከለቀቃችሁ በኋላ ግን እብጠቶቹ የማይጠፉ ከሆነ ወይም በሰውነታችሁ ላይ እንደ ብብትና በብልት አካባቢ ያልተለመዱ እብጠቶች ከተከሰተባችሁ ሐኪም ማየት ይጠበቅባችኋል። በምስሉ ላይ እንደምትመለከቱት አይነት እብጠቶች ማለት ነው። በነዚህ ቦታዎች ላይ የሚከሰቱ እብጠቶች እንደ ፕሮቴስት ወይም ደግሞ የጡት ካንሰር ምልክቶች ሊሆኑ ይችላሉ የእብጠቶቹ መጠን ቀለምና መልክ መቀየር የቆዳ ካንሰርን ሊያመለክትም ይችላል የቆዳ መገርጣትና ቢጫ መሆን በኢንፌክሽን ወይም በጉበት በሽታ ሊከሰት ይችላል ነገር ግን የጣፊያ ካንሰር ወይም ደግሞ ወደ ጉበት የተዛመተ ካንሰር ምልክትም ሊሆን ይችላል በቆዳችሁ ቀለም ላይ ለውጥ ካያችሁ ሀኪም ማየት ይጠበቅባችኋል አስረኛ ለመዋጥ መቸገር በምትመገቡበት ጊዜ ምግብ በጉሮሯችሁ ውስጥ እንደከረ ከተሰማችሁ ወይም ከሁለት ሳምንታት በላይ የመዋጥ ችግር ካጋጠማችሁ ሐኪም ማማከር አለባችሁ። ይህ ምልክት የጉሮሮ፣ የሳንባ ወይም ደግሞ የጨጓራ ካንሰር ምልክት ሊሆን ይችላል። አስራአንደኛ የማይተፋ ሳል። ከሁለት ሳምንታት በላይ የሚቆይ ደረቅ ሳል በተለይም ደም እያሳላችሁ ከሆነ የሳንባ ካንሰር ምልክት ሊሆን ስለሚችል ሐኪም ማማከርና ምርመራ ልታደርጉ ይገባል። በተጨማሪም በምትናገሩበት ጊዜ የማያቋረጥ የድምፅ መጎርነት ወይም በድምፃችሁ ላይ ለውጥ ካጋጠማችሁ በተለይም የማዋጥ ችግር ካለባችሁ ወይም በአንገታችሁ ወይም በጉሮሯችሁ ላይ ህመም ካጋጠማችሁ ሐኪም አማክሩ። በነዚህ በእነዚህ የታይሮይድ ወይም የጉሮሮ ካንሰር ምልክቶች ሊሆኑ ይችላሉ። አስራ ሁለተኛ መደበኛ ያልሆነ የወር አበባ ወይም የማህፀን ለመር መደበኛ ያልሆነ ወይም ያልተለመደ የደም መፍሰስ እያጋጠማችሁ ከሆነ በተለይም ከወር አበባ በኋላ ያልተለመደ የሴት ብልት ፈሳሽ ወይም በወሲብ ወቅት የማያቋርጥ ህመም ከተከሰተባችሁ ሐኪም ማማከር ሊኖርባችኋል። እነዚህ ምልክቶች የማህጸን ካንሰር ወይም የኦቫሪ ካንሰር ምልክቶች ሊሆኑ ይችላሉ። 13ኛ የማያቋርጥ ራስ ምታት በህመም ማስታገሻ መድኃኒቶች የማይድን እና ከሁለት ሳምንታት በላይ የሚቆይ ራስ ምታት በምርመራ መታየት አለበት። በተጨማሪም ብዥታ፣ የእይታ ችግር፣ የመስማት ችግር፣ የፊት ማዘንበል ራስን መሳት ወይም ሌሎች የነርቭ ምልክቶች ምርመራ ሊደረግላቸው ይገባል። እነዚህ የጭንቅላት እቴ ወይም ደግሞ የጭንቅላት ካንሰር የማስጠንቀቂያ ምልክቶች ሊሆኑ ይችላሉ። አስራአራተኛ በሰውነታችሁ ላይ በብዛት የሚከሰቱ ኮስለቶች፣ በሰውነታችሁ ላይ ባልተለመዱ ቦታዎች ላይ በአካላችሁ ላይ በደረሰ ጉዳት ያልተከሰቱ ኩሰቶች ካሉ የተወሰኑ የደም ካንሰር ምልክቶች ሊሆኑ ይችላሉ። እነዚህ የሚከሰቱት ደም ከቆዳችን ስር በሚፈስበት ጊዜ ነው። ለዚህም ምርመራ ማድረግና ሐኪም ማማከር ያስፈልጋል። 15ኛ የማያቋርጥ ድካም በእንቅልፍ ተኝታችሁም የኃይል ወይም የአቅም ማነስ ከተከሰተባችሁ ይህ የደም ካንሰር ወይም የሊምፎማ ምልክት ሊሆን ስለሚችል ምርመራ ማድረጋችሁን አትዘንጉ። የጡንቻ ድክመት ወይም ግራ መጋባት እያጋጠማችሁ ከሆነ ችላ መባል የለበትም። ምክንያቱም ይህ በሆኑ ወመተ ላይ ተጽዕኖ የሚያሳድሩና የውስጥ የደም መፍሰስን የሚያስከትሉ የአንጀት ወይም የጨጓራ ካንሰር ያሉ የካንሰር በሽታዎችን ይጠቁማል። ስለዚህ ክቡራን ቤተሰቦች በአጠቃላይ እነዚህ 15 ዋና ዋና የሆኑ የካንሰር በሽታ ማስጠንቀቂያ ምልክቶች ናቸው ማለት ነው። ታዲያም እነዚህ ምልክቶች ሲከሰቱ ችላ ማለት የለባችሁም። በቶሎ ምርመራ ማድረግ ይጠበቅባችኋል። አንድ ማስታወሳችሁ ነገር ግን እነዚህ ምልክቶች አለባችሁ ማለት ካንሰር አለባችሁ ማለት አይደለም። ሌሎች በርካታ በሽታዎችም እነዚህ ምልክቶች ሊያስከትሉ ይችላሉ። ሆኖም ምርመራ ማድረግ አስፈላጊ ነው። በአጠቃላይ ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። ጠቃሚና አስተማሪ ስለሆነ ቪዲዮን ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሆነን መልካም ጊዜ ቻው።